ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ፍቅር ይህን ሰሞን በጣም ነው የጠፋችው። እውነት ለመናገር ከሆነ እንደዚህ ጠፍታ አታውቅም ማለት ነው። በራሷ ቻናል ሰባት ቀን ሆኗታል። እንደገና ደግሞ ፉፉ ራሱ አምስት ቀን ሆኖታል ከዛ በፊት ደግሞ በሆነች በጓደኛቸው በማሄ ማለት ነው በእሷ መጥተው ነበረ። ግን በእሷ ከመጡ እራሱ አራት ቀናቸው ነው ማለት ነው። ይሄ ማለት በጣም ጠፍተዋልና ምን እንደሆኑ አላውቁም። የምታውቁ ልጆች ካላቸው ኮሜንት ላይ አያስቀምጡልኝ። ምክንያቱም በዚህ ልክ ጠፍተው አያውቁም። በእርግጥ የሆነ ከአንድ ቀን አንድ ቀን እያሻሻሉት ነው መጥፋቱን የመጡት ማለት የሆነ ሳ ላይ አንድ ቀን ነበረ። ከዛ ደግሞ ሁለት ቀን መምጣት ጀመሩ። ከዛ ሶስት ቀን። አሁን ግን በጣም ረጅም ቀናትን አስቆጥረዋል። በዛ ላይ ደግሞ ያፉፉና ፍቅር ጥሩ ላይ አይደሉም። እንደ ተጣሉ ታውቃላችሁ። እሱ የራሴን ህይወት እኖራለሁ አልፈልግም ምናምን ብሎ ከማሄ ጋር አብሮ የሆነ አላደለ። ፍቅርን ለማስቀናት የሄደበት መንገድ አለ። በዛ ላይ እሷ ደግሞ ይሄ ነገር በጣም ነው የሚያናድዳት። ቶሎ ነው የምትበሳጨው ግን በዚህ ልክ ለምን እንደጠፉ አላውቅም። ቢያንስ በራሳቸው ቻናል እንኳን ባይመጡ ሌላ ጊዜ በጓደኛ ምናምን ይመጡ ነበር፣ ግን አሁን ላይ በማንም አልመጡም ማለት ነው። እና ያው አንዳንድ ልጆች አላችሁ የእሷ ተከታዮች፣ የእሷ ወዳጆች፣ በቴሌግራም ግሩፕ፣ በቴሌግራም ናም ግሩፕ እንዳላችሁ አውቃለሁ። እና ቢያንስ ከቻላችሁ አስጠርታችሁ ስለ ደህንነታቸው መጠየቅ ካለባችሁ ጠይቁ ማለት ነው ማለት ስለምትግባባት ማለት ነው። የእሷ ቋሚ እንትኖች ያላቸው ደጋፊዎች እና ቢያንስ ቪዲዮ ስሽ ማለት ካልተመቻቸው ላይ ሰሩ ይችላሉ። ግን በጸብ ነበር የተለያዩት ማለት የመጨረሻው ቪዲዮ ካይታቸው እንደሆነ ተጠልተው ነው እና ስለዚህ ምናልባት በጣም ከተደባበሩ ምን እንደሚፈጠር አይታወቅም። እና ለምን እንደጠፉ ብታጣሩ ጥሩ ነው ብዬ አስባለሁ። ማለት ያው በግሩፕ እንዳልኳቸው በግሩፕ የምታገኟት ልጆች ማለት ነው እና ማለት እኔ አሁን ትናንት እናስጠብቃቸው ነበረ። ትናንት ወደም እንደዚህ በቃ ገብቼ ቼክ አደርጋለሁ። በተለይ ማታ ማታ ላይ ስለሆነ በብዛት ቪዲዮ የሚለቁት ለማየት ሞክራለሁ። ግን የሉም ጭራሽ ነው የሌሉት ማለት ነው እና እንዳልኳችሁ ነው። እስከ ዛሬ በራሳቸው ቻናል በፊት እንደምታውቁት ዛሬ በፍፉ ከተለቀቀ በነጋታው በፍቅር ነበረ እና ወይ ደግሞ ሁለቱም ካልገቡ ቢያንስ በሆነ ጓደኛቸው ቻናል ይታያሉ። አሁን ግን በሁሉም በጣም ነው እየጠፉት ማለት ነው እና በዚህ ልክ መጥፋት የለባቸውም ነው ምላችሁና ሰላም ናቸው ወይ? የምታውቁ ልጆች ካላቸው ኮሜንት ላይ አስቀምጡልን። የምር ፍቅር ከሚዲያ ላይ በፍጹም ልናጣትማ ልናጣት ማንፈልጋት ልጅ ናት። የሚገርማችሁ ዛሬ ራሱ በቃ ሁሌ ማለት ነው ቲክቶክ ላይ ምናምን በቃ ፎቶን በጣም እያቀነባበሩ ያመጡታል ምናምን ታቀላችሁ። በጣም ብዙ ደጋፊዎች አሏት፣ ቲክቶከሮች በብዛት የፍቅር ደጋፊዎች ናቸው። እና ብቻ ግን ያልጠፋች ለማ ያክል እንዲሰማ ነው መሰለኝ ፎቶን እያቀነባበሩ በይ ሁሉም ማለት ነው የእሷን ፎቶ ብቻ የሚለቁ ልጆች አሉና። እኔ እንደውም የእነሱን አንዳንድ አይቼ እንደ መጡ እንደምናምን ብዬ ገብቼ ሳይ ግን የሉም ማለት ነው፣ እና ብዙ ጊዜ እኔም እንደዛ ነው የማየው ማለት መጥፋቷን እራሱን የማውቀው። ማቀው ፎቶን በብዛት ሲለቀቅ በቃ ዛሬ መጥተዋል ማለት ነው ምናምን ብዬ ገብቼ ሳይ አይመጡም ማለት ነው፣ እና ለምን እንደዚህ እኔ ራሱ ትናንትና ራሱ ልሰራ ነበር እንደዚህ ቪዲዮ ብዬ ነገር ግን ምናልባት ቆይ ዛሬ ስል ዛሬ ማታ ግን የግድ መምጣት አለባቸው ምናምን ስል ሳይመጡ እዚህ ደርሰዋል ማለት ነው። ለምን እንደጠፉ አላውቅም። የምታቁ ልጆች ኮሜንት ላይ አስቀምጡልኝ ማለት ነው እና ፍቅር ደግሞ ብዙ ተከታይ እንዳላት ታውቃለች፣ ብዙ ምናምን ነገር አለ ብቻ ታውቃለች፣ ሰው ምን ያክል እንደሚወዳት እና ቢያንስ ስትጠፋ የምትጠፋበትን ምክንያት መናገር አለባት ብዬ አስባለሁ፣ ለወደፊቱ ማለት ነው። ማለት ለምሳሌ የሆነ ቦታ የምትሄድ ከሆነ ከዚህ እስከዚህ ድረስ እንዳትጠብቁኝ ልጠፋ እችላለሁ ምናምን ብላም ብትናገር አሪፍ ነው ብዬ አስባለሁ። ምክንያቱም የሰው ልጅ ብዙ ነገር ያው ሰውን ስትወዱት ብዙ ነገር ያስጨንቃችኋል። በሰላም ነው ወይ? የት ሆና ነው? ምን ተፈጥሮ ነው? ምናምን የሚባል ነገር አለ እና ከሚሄድሽ በፊት ወይንም ከሚዲያ ጠፋለሁ ልጅ ካሰብሽ፣ እንደዚህ ጥፍት ሳይሆን ቢያንስ እስከ ተወሰነ ጊዜ ላይ አልገባ እችላለሁ ወይም ደግሞ የሆነ ቦታ ልሄድ ነው ምናምን ብለሽ መናገር ብቺ ማለት ነው። ከዚህ በኋላ ላለው አሪፍ ነው ብዬ አስባለሁ። ምክንያቱም እንዳልኩሽ ስላንቺ ብዙ የሚያስቡ ልጆች ስላሉ ማለት ነው። ለማንኛውም ሁሉ ነገር ሰላም እንደሚሆንና ታርቀው ምናምን ነገር በአንድ ላይ እንደሚመጡ ተስፋ እናደርጋለን። የምር ፉፉና ፍቅር ተለያይተው ወይ ተኳርፈው ሲሰሩ ብዙም አይደለምና መታረቅ አለባቸው ነው የምላችሁ። እና ፉፉ ደግሞ ምከሩት የምር ምከሩት፣ ስራሪ እያፈላ ያለው ማለት ነው። ምክንያቱም በጣም እንትን ነው ይናደዳል። ቶሎ ነው የሚናደደው። ሲደሰትም ቶሎ ነው የሚደሰተው። በቃ ትንሽ ነገር ያስደስታል፣ ትንሽ ነገር ያስከፋል። እና የሆነ የተሰማውን ነገር ተረጋግቶ ምናምን ነገር ለማየት ይቸኩላል። ትንሽ ችኩልነት አለበት እና እሷ ደግሞ ይሄ ነገር ያናድዳታል ማለት እሱ የራሱን ስሜት ወይም ውስጡ የሚለውን ነገር ብቻ ነው የሚያንጸባርቀው። እሷ ደግሞ ለምን እንደዚህ ታስባለህ፣ ለምን እንደዚህ ትላለህ፣ አይነት ነገር ነው ብዙ ጊዜ ጸባቸው እና አሁን የተጣሉበትም ነገር እንደምታውቁት ብዙ የሚያናድድ ነገር አይደለም። ፍቅር ቤት ሄደ፣ አብርሽን ፎቶ አገኘ፣ ከዛ በቃ ከልብሽ ስላልወጣ ነው አሁንም ከአብርሽ ጋር ያለሽ ነገር አላቁመ ምናምን ብሎ ነው እንግዲህ ሲቀውጠው እየነበረው ማለት ነው እሷም ደግሞ አለመታመኗና እሱ በዚህ ልክ እሷን ማሰቡ በጣም ነው ያናድዳት ማለት ነው። እና በተለይ ደግሞ እሷ እሱ ለእሱ ትልቅ ቦታ ነበራት ማለት ነው። ከእናቴ ቀጥሎ ከፈጣሪ በታች ከእናቴ ቀጥሎ ያለኝ ሳልነግረው፣ ውስጥ የሚያስብልኝ፣ የሚረዳኝ ምናምን ብዙ ጊዜ በተለይ እውነት ኢንተርቪው በተደረገችበት ወይም በራሷ ቻናል በመጣችበት ሁላ ስለ እሱ ጥሩነት፣ ስለ እሱ ታጋሽነት፣ ስለ እሱ በቃ ብዙ ነገር ስላደረግላት ነገር ሳታወራ ቀርታ አታውቅም ማለት ነው እና ያን ሁሉ ስህተት እንደሆነ ነው የተረዳችው፣ መጨረሻ ላይ ምክንያቱም እኔ የልቤ ሰው አለኝ ስል፣ እሱ ግን አያውቀኝም። ለካ ለካ እኔ እንደማስበው አይደለም እኔ የማይገባውን ቦታ ነው የሰጠሁት ምናምን ብላ ስትጸጸት ሁላ ነበረ ማለት ነው እና ያው ሰው ናችሁና ደግሞ አንዳንድ የሚያናድዳችሁ ነገር ሲኖር፣ ስሜታዊ ትሆናላችሁ። ይሄ ፈልጋችሁ ሳይሆን በራሱ ሰዓት ድርጊቱ ሲፈጸም ወይም የሆነ ነገር ስታዩ፣ ሆነ ሞሽናል የምትሆኑበት ነገር አለ ግን በዛን ሰዓት አንዳንዴ ባትናገሩ ነው የሚሻለው። በነገራችን ላይ የሆነ የሚያናድር ነገር ካያችሁ ለጊዜው ከዛ ቦታ ዞር ማለት፣ ከዛ ነገሮች ሲረጋጉ መምጣት። በእርግጥ ፉፉም ያው ቤቱን ለቆ ወጥቶ ነበረ፣ ተፈልጎ ሲገኝ ነው ለምን እንደሄደ ምክንያቱ ሲጠየቅ የተናገረው ግን እንጃ እንዴት እንደሆን እንደሆነ ባላውቅም፣ ግን አንዳንዴ ደግሞ ስታስቡት ፉፉም ትክክል ነው ብላችሁ ታስባላችሁ። እውነት ማለት ይሄ ያለፈ ታሪክ ከሆነ ያ ነገር እውነት እዛ ቤት ከተገኘ ለምን የሚባለው ነገር እሱ የሚያነሳው ጥያቄ ትክክል ነው ማለት ማንም ሰው ሊጠይቀው የሚችለው ነገር ነው ማለት ነው። ግን አንዳንዴ ደግሞ ላይሆን ቢችልስ ምናምን ብላችሁ ደግሞ ማሰቡም አሪፍ ነው ማለት ያለ ጭቅጭቅ እኮ መፍታት ይችላል፣ ይቻላል የገጠመውን ነገር ማለት ቁጭ ብላቸው ይሄ ይሄ እንደዚህ ሆነው ለምን ሆነ። እሷም እኮ ለማስረዳት ሞክራለች የምር ምናልባት ተሳስቶ ሊሆን ይችላል ምናምን ነገር ከዕቃ ጋር አብሮ ወጥቶ ሊሆን ይችላል ምናምን ነገር ነው ያለች። እሱ ግን በክብር ተቀምጦ አይቸዋለሁ ነው ያለው። እና ይህም ሆነ ይህ ያለፈ ታሪክ ነው ያለፈ ነገር ነው። ስለዚህ ባለፈ ነገር ደግሞ እያመጡ አሁን ያለንበትን ህይወት መበጥበጥ ችግር ነው ነው ማለት ነው እና ያለፈ ነገር መዘጋት ነው ያለበት። በእርግጥ የሆነ ትዝታዎች አንዳንድ ነገሮች እኛ ብንተዋቸውም ተከትሎን ሊመጡ ይችላሉ። ግን ያ ነገር ባላየን ማለፍ አለብን እንጂ ለእያንዳንዱ ነገር ጭቅጭቅ የምናነሳ ከሆነ ህይወታችን ሲኦል ነው የሚሆነው ማለት ነው። ምክንያቱም ይሁን በጣም አስባችኋል። በሁሉም በትንሹም በትልቁም ስትጣሉ በቃ የሆነ ደስ የማይል ነገር ይመጣል ማለት ነው። ጥሩ አይደለም። አንዳንዴ አይቶ ማለፍም አሪፍ ነው እላቸዋለሁ ጓደኞች። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ፍቅርዬ ግን ዛሬ እንደሚመጡ ተስፋ አደርጋለሁ። ዛሬ ማታ ይመጣሉ ብዬ አስባለሁ። ምክንያቱም በጣም ቆዩ አልኳቸው። ዛሬ ስምንተኛ ቀኗ ነው ፍቅር ማለት ነው። ስምንተኛ ቀኗ ፉፉ ስድስት ቀኑ ጓደኛቸው ደግሞ ሰባት ቀኗ ማለት ነው። ያ ማለት አምስት ቀኗ ማለት ነው እና እንደዚህ ጠፍተው አያቁም ነው የምላችሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ዝት ይበል ባላችሁበት ሁሉ።